በሰሞንነ ሕማማት የሚደረጉና የማይደረጉ ነገሮችን እንግዲህ ከሊቃውንት አንደበት እንደሰማ ነው ዛሬ ወደ እናንተ ለማቅረብ ተገኝተናል። ሊቀ ሊቃውንት አባ ገብረ ኪዳን እንዲሁም ደግሞ ሌሎች ሊቃውንት የቤተ ክርስቲያን ሊቃውንት ካስተማሩትና እርግጠኛ ከሆነው ነገር ነው የምንነሳው። እስካሁን በልምድ እንዲህ አይደረግም እንዲህ ይደረጋል እያልነ ብዙዎቻችን በልምድ ስንመራ ነበር ግን እውነተኛው የትኛው ነው የሚለውን ከሊቃውንት አንደበት በት የሰማነውን ለእናንተ ወደ እናንተ እናደርሳለን። በሰሞነ ሕማማት የሚደረጉና የማይደረጉ ነገሮች ምንድን ናቸው? እንግዲህ በሰሞነ ሕማማት የማይደረጉ ነገሮች ስንል የክርስቶስን ክርስቶስ ሕማም የክርስቶስ ሕማምን የማይገልጹ ነገሮች ወይም ደግሞ ከክርስቶስ ሕማም ጋር ግንኙነት የሌላቸው ነገሮች ይሆናሉ ብለን በማሰብ እስካሁን ድረስ የማናደርጋቸው ነገሮች አሉ። ግን መደረግ የሚችሉ በሰሞነ ሕማማት የሚደረጉ ነገሮች ምን ምን ናቸው? የመጀመሪያው ማንኛውም ጸሎት አይቋረጥም። በጋራ የሚደረግ ጸሎት ላይ ነው እቅበት ያለው እንጂ ማንኛውም በግል የሚደረግ ጸሎት ክልከላ የለውም። ስለዚህ ውዳሴ ማርያም፣ የሚሆን ዳዊት፣ ሌሎች መልካ መልኮችንም ቢሆን በግል ደረጃ ምንም ተአቅበው ወይም ክልከላ የለባቸው። ስለዚህ ማንኛውም ጸሎት ይደረጋል። ሊቃውንት ከአንደበታቸው ሲገልጹ ምንድን ያሉት ያው ሰይጣን በምክንያትነት ያመጣው ነው እንጂ ጸሎት፣ ማንኛውም ጸሎት በሰሞነ ሕማማት ይጸለያል። ስለዚህ የቻናላችን ቤተሰቦች ሁላችሁም ማንኛውንም ጸሎት በግላችሁ የምታደርሱትን ማንኛውም ጸሎት ማድረስ ትችላላችሁ። ስለዚህ ውዳሴ ማርያም የሚሆን ዳዊት ምትደግሙ ሌሎችንም ድርሳናትን ምትደግሙ የግል ጸሎት ላይ ምንም አይነት ክልከላ የለም። ስለዚህ ጸሎት ይደረጋል ማለት ነው፣ ማንኛውም ጸሎት። ምናልባት በማህበር ሲሆን ግን ክልከላ እንዳለው አንዳንድ ሊቃውንት ይናገራሉ። በማህበር ሲሆን ውዳሴ ማርያም እንትን በሚባልበት ሰዓት ታመመ እስከሚለው ድረስ ታመመ፣ ሞተ፣ ተቀበረ የሚል ስለዚህ በዚህ በአምስቱ የሕማማት ቀናት ኢየሱስ ክርስቶስ ገና ሕማም ላይ እስከሆነ ስለሆነ ታመመ እስከሚለው ድረስ ነው መደረስ ያለበት ይላሉ እና ሊቀ ሊቃውንት ስምዐ ኮነ ባስተላለፈው መልእክት በማህበር ሲሆን ታመመ እስከሚለው ድረስ ነው የምንጸልየው እንጂ የግል ጸሎት ማንኛውም ጸሎት ይጸለያል ብለዋል። እንዲሁም በማህበር ሲሆን መልካ ኢየሱስ አይጸለየም ብለው ሊቀ ሊቃውንት ስማ ከሆነ መልእክታቸውን አስተላልፈዋል። ስለዚህ በማህበር ሲሆን መልካ ኢየሱስ፣ ምክንያቱም ኢየሱስ ክርስቶስ በዛን ጊዜ መልክ ማለት ከስሙ እንደምንረዳው ለገጽከ እያልን ብቻ ለኢየሱስ ክርስቶስ መልክ ቁጥር በመልክ ቁጥር በሙሉ ሰላምታ የምናቀሩበት ነው እና እሱ ጋር ስለተጸፋበት መልኩ ስለተጸፋበት ይሄ እዚህ ጋር የማህበረ ሲሆን ክልከላ አለ ማለት ነው እና ይህንን ሊቀ ሊቃውንት ስምዐ ኮነ አስተላልፈዋል። ማማተብ እና ምግብን ባርኮ መብላትም አይከለከልም። ማንኛውም ሰው ማማተብ ይችላል፣ መሳለም ይችላል፣ ምግቡን ባርኮ መብላት ይችላል እና እነዚህ አይነት ክልከላዎች የሰይጣንን አድማስ ለማስፋት ነው እንጂ እንደዚህ አይነት አይከለከልም ሲሉ ሊቃውንት በአንድ ድምፅ ነው የተናገሩት። ሊቀሊቃውንት አባ ግብረ ኪዳን ሆነ ሊቀሊቃውንት ስማ ሆነ ምንም አይነት ክልከላ የለም በዚህ ጉዳይ መማተብ ይቻላል፣ ምግብንም ባርኮ መምላት ይቻላል ብለዋል። እንግዲህ ምንድን ነው የማይቻለው ታዲያ ማማተብ ስንል ምንድን ነው የማይቻል የሚለውም በኋላ ደግሞ ከተከለከሉት ላይ ወይም ማድረግ ከማይቻሉት ላይ አብረና ያለን ጸበል መጠመቅ፣ እሱም አይከለከልም ይቻላል ነው ያሉት ሊቃውንት ሲናገሩ። እንግዲህ ጸበል መጠመቅ በኦሪትም ነበረ በኦሪትም ነበረ እና እንዲሁም ጌታችን ኢየሱስ ክርስቶስ ድዊውን ወደ ጸበል በጸበሉ ሲያልፍ ሊፈውሰው ሰው መላይክት መላኩ በወረድ ጊዜ ውሃው ሲናወጥ የሚገቡት ይድኑ ነበር እና ያ ማለት የኦሪት ስርዓት ነበረ። ስለዚህ ጸበል አይከለከልም ማለት ነው። በኦሪትም የነበረ ነው። ስለዚህ ጸበል መጠመቅ ይቻላል ብለዋል። ሊቀሊቃውንት ስማኮን እንደተናገሩት ጸበል መጠመቅ አይከለከልም ብለው ትምህርታቸውን ሰጥተዋል። ሌላው ደግሞ ምንም አይነት የግዚት በዓል ቢውል አሁን ለምሳሌ በስግደት በኖርማል የስግደት አሰጋገድ ወይም ከአሁን በፊት የነበረው ከሰሞነ ሕማማት በፊት በነበሩት የአቢ ጾም ሳምንታት ቅዳሜና ወደ አይሰገድም ሌሎች የግዝት በዓላት እነዚህ አምስት የግዝት በዓላት ተብለው የሚጠሩት ማለትም የቅዱስ ሚካኤል የእመቤታችን የበዓለ ወልድ በሀያ ዘጠኝ የእመቤታችን በሀያ አንድ እና ቅዳሜና እሑድ ስግደት አይሰግድም ነበር። በዚህ ግን ምንም አይነት በዓል ቢውል ሚካኤል ሚሆን፣ ማርያም፣ ሌሎችም የበዓለ ወልድም በዓል ቢሆን ምንም አይነት ስግደት አይቋረጥም። ምክንያቱም ከሱ በላይ ህማሙ ትልቅ በዓል ነው እና ኢቨን አርብ እንኳን ከመስቀል በላይ ትልቅ በዓል የሌለ እንደሆነ እየታወቀ አርብም ይሰገዳል እና ምንም አይነት በዓል ቢውል ስግደት ይሰገዳል፣ ብለዋል። ይህም የሊቃውንቱ መልዕክት ነው። እሺ፣ እንደዚህ ከሆነ የማይደረጉ ነገሮች ምንድን ናቸው ለሚለው ደግሞ ቅድም ስለ መባረክ አንስተን ነበረ ወይም ስለ ማማተብ አንስተን ነበረ። ስለዚህ ማማተብ የማይቻለው የትኛው ነው የሚለውን በኋላ እና ያለን ብያችሁ ነበር። አሁን እዚህ ጋ ምንድን ነው ማማተብ፣ መስቀል መስራት ይቻላል፣ በመስቀል ማማተብ ባርኮ መብራት ይቻላል። የማይቻለው ምንድን ነው ከተባለ ኃጢአትን የሚያስተሰረየው የካህኑ ባርኮት ነው የሚከለከለው። ምክንያቱም የኢየሱስ ክርስቶስ መስቀል ነው በሱ ስቅለት ነው ሄዳን ነው። ስለዚህ ካህኑ አይባርክም። በዚህ በሰሞነ ሕማማት ሳምንት የካህናቱ የካህናቱ የኃጢአት ማስተስረያ የሚሆነው መስቀል አገልግሎት አይሰጥም ማለት ነው። ስለዚህ እሱ ነው አንደኛው የሚከለከለው እሱ ነው። መስቀል መሳለም አይቻልም። የካህናትን መስቀል እሱ ክልክል ነው። ሌላው ደግሞ ከዛ በፊት ባሉ ሳምንታት ማንኛውም ጊዜ ሲደረግ የነበረው ጸሎተ ፍትሐት አይደረግም። ምንም አይነት ሰው ቢሞት የጸሎተ ፍትሐት አይደረግም። ጸሎተ ፍትሐት እንግዲህ ቀደም ብሎ ነው የሚደረገው ስለዚህ ለሁሉም ለእነዚህ ለአምስቱ ቀናት ለሚሞቱት ክርስቲያኖች በሙሉ ቅድሚያ ጸሎት ፍታት ይደረጋል። ስለዚህ በዚህ በሰሙነ ሕማማት ምንም አይነት ሰው ነፍሱ ብታርፍ ወይም ሕይወቱ ቢያልፍ ጸሎት ፍትሐት አይደረግም። መልካ ኢየሱስ በማህበር አይጸለይም። ቅድም እንዳልኩት መጀመሪያ እንዳልኩት መልካ ኢየሱስ በማህበር አይጸለይም ማለት ነው የኢየሱስ ክርስቶስን መልክ መልኩ የድሮ እንዳልነበረ ያደረጉበት በጣም አሰቃቂ ወቅት ነው። ስለዚህ መልካ ኢየሱስ በዚህ ሰሞን አይጸለይም በማህበር ያም በማህበር ከሆነ ነው። ይሄን ሊቀ ሊቃውንት ስማ ከሆነ ናቸው የተናገሩት። ስለዚህ መልካ ኢየሱስ በማህበር አይጸለይም። ውዳሴ ማርያም በማህበር በሚጸለይበት ጊዜ ሀመመስ ከሚለው ወይም ታመመስ ከሚለው ድረስ ነው የሚጸለዩ ብለዋል። ሌላው ምንድ ነው፣ በጣም የሚከለከለው በዚህ ሰዓት ደስታ ማድረግ ወይም ደግሞ ጌጣጌጥ፣ ራስን ማስጌጥ በጣም በጥብቅ የተከለከለ ነው። የባልና የሚስት ምኝታ ደግሞ እዚህ ጋርም በጥብቅ የተከለከለ ነው። ምንም አይነት ኤክስኪውዝ የሌላቸው ነገሮች ናቸው። በምክንያቱም የክርስቶስን ህማ የምናስብበት ነው እና የሚስትና የባል ምኝታ የተከለከለ ነው። እነዚህን ምእመናን እንዲያውቁት እና ከነዚህ እስካሁን በልምድ ከያዝናቸው ነገሮች እንድንጠበቅ ሊቃውንቱ መልእክታቸውን አስተላልፈዋል ማለት ነው። አንድ ሁሉንም አሁን ያነሳቸውን ሐሳቦች አንድ አጠር ባለ መልኩ ልግለጽላችሁ እና ስለ ጸሎተ ሐሙስ ትንሽ ብያችሁ የዛሬውን ቪዲዮ እንቋጫለን። ሰሞነ ሕማማት የሚደረጉና የማይደረጉ ነገሮች ምን ምን ናቸው ተብሎ ለሊቃውንቱ ሊቃውንቱ ለተነሳላቸው ጥያቄ የሚከተሉትን መልሶች ሰጠዋል። የሚደረጉ ነገሮች ማንኛውም የግል ጸሎት፣ ውዳሴ ማርያም፣ የሚሆን ዳዊት፣ መልካ መልክ፣ ድርሳን፣ በቃ ማንኛውም ገላት፣ ማንኛውም በግል የሚደረግ ጸሎት አይከለከልም፣ አይከለከልም። በቃ ማንኛውም ማንኛውም አይነት ጸሎት አይከለከልም፣ በግል የሚደረግ ማለት ነው። ሁለተኛ ማማተብ፣ ማማተብ እና በስመ አብ ወወልድ ወመንፈስ ቅዱስ ብሎ ማማተብ ራስን ምግብንም ባርኮ መብላት አይከለከልም። ይሄ አጋንንትን የምናርቅበት ትልቁ ኃይላችን ነው እና አይከለከልም። ሶስተኛው ጸበል መጠመቅ አይከለከልም። ይሄ በወሪትም የነበረ ነው። ስለዚህ ይሄ ክልከላ የለበትም፣ ጸበል መጠመቅ አይከለከልም። አራተኛው ደግሞ ምንም አይነት በዓል ቢውል በዚህ ምንም አይነት የግዝት በዓል ቢውል ስግደት በስግደት በዚህ በአምስቱ ቀናት ስግደት ይሰግዳል። የሚቋረጥበት ስግደት የለም። ልክ የንስሐ ስግደት እና ከአሁን በፊት በጾሙ በነዚህ በሰባቱ ሳምንታት ውስጥ እንደነበረው በዓላት፣ የቅዳሜ እሁድና ሌሎች ሶስቱ የሚካኤል የቅድስት ማርያም እና የበዓለ ወልድ ስለማይሰገድ በዚህ የማይሰገድም እነዚህ አቅናት ብሉ ይሰግዳል አይሰግድም የሚሉ ጥያቄዎች ይነሳሉ። ይሰገዳል፣ ምንም የማይሰገድበት የለም። እነዚህ የሚደረጉ ናቸው። የማይደረገው ስ ምንድን ነው ከተባለ የግል መሳለም አይከለከልም ብለናል። ቅድም ባርኮ መብላት ምግብን አይከለከልም። ኃጢአትን አሁን አዚህ ላይ የማይደረጉ ነገሮች ስ ምንድን ናቸው ለሚለው ደግሞ ኃጢአትን የሚያስተሰርየው የካህኑ ባርኮት በካህን ወይም መስቀል መሳለም እሱ ክልክል ነው ጸሎተ ፍትሃት እሱ ክልክል ነው መልካ ኢየሱስ በማህበር በሚጸለይበት በማህበር አይጸለይም ሊቃውን ስማ ከሆነ ናቸው ን የሚያስተማሩት ውዳሴ ማርያም በማህበር በሚደገምበት ጊዜ ሀመ መስከ ሚለው ድረስ ነው የሚደገመው ብለዋል እና የሚስት የሚስትና የባል መኝታ ማጌጥ ተድላ ደስታ የመሳሰሉት በጣም የሚከለከሉ ነገሮች ናቸው አይደረጉም ማለት ነው እና እነዚህ የማይደረጉ ነገሮች ናቸው ማለት ነው። ከዚህ በተጨማሪ መሳሳምም ያው ብዙ በዚህ በሰሞነ ሕማማት የሚደረግ ነገር አይደለም። ይህን ካልኳችሁ እንግዲህ በጸሎተ ሐሙስ ምንድን ነው የሚደረገው? እንግዲህ በጸሎተ ሐሙስ ከሌሎች አራቱ ቀናት በተለየ በነዚህ በዚህኛው ቀን ቅዳሴ በመጠኑ ይኖራል። በዚህ ቅዳሴ ሁሉም ለመቁረብ ብቁ የሆነ ክርስቲያን ሁሉ መቁረብ ይችላል፣ ስጋው ደሙን መቀበል ይችላል። እና በዚህ ዕለት ጸሎት አለ የማህበር የሆነ ሁሉም ክርስቲያን ስጋው ደግሞ ይቀበላል ማለት ነው። እንግዲህ ሌሎችን ደሞ የቀኖችን ስያሜ ወደፊት የምንለቃቸው ቪዲዮች ላይ አብራችሁ ተከታተሉ። እግዚአብሔር አምላክ ይርዳና መልካም ጊዜ ይሁንላችሁ።